የሰላሳ ቀኑ ስምምነት ሶስት ዓመታትን የተሻገረው የሩሲያና ዩክሬን ጦርነት በሺዎች የሚቆጠሩ ዜጎችን ሕይወት ነጥቋል። በሚሊዮኖች ሲፈናቀሉ የዩክሬን ከተሞችና መሠረተ ልማቶች እንዲሁም የሩሲያ ግዛቶችም እየፈራረሱ ይገኛሉ። ጦርነቱን ለማስቆም የተደረጉ ጥረቶችም ከዚህ ግባ የሚባሉ ውጤት አላስገኙም። በድጋሚ ወደ ነጩ ቤተ መንግስት የገቡት የአሜሪካው ፕሬዝዳንት ትራምፕ ግን ጦርነቱን እንደሚያስቆሙ በተደጋጋሚ ሲናገሩ ተደምጠዋል። ከሰሞኑ የአሜሪካና የዩክሬን ልዑካን በሳውዲ አረቢያ ያደረጉት ከፍተኛ ውይይትም የዚህ አንዱ ማሳያ ነው። ይህንን ተከትሎም ሁለት ቁልፍ ጉዳዮች ታይተዋል። በመጀመሪያ ዩክሬን ይሁንታ የሰጠችውን የ30 ቀናት የተኩስ አቁም ስምምነት ሩሲያ እንድትቀበለው የሚጠይቀው ነው። ሁለተኛው ደግሞ ዋሽንግተን ለኪየቭ ወታደራዊ እርዳታና የስለላ ድጋፍ እንደገና መጀመሩን ማስታወቋ ነው። ይሁንና የመጨረሻው ዙር ድርድር በሩሲያ ፖለቲከኞች፣ ባለሙያዎችና ጋዜጠኞች መካከል ሰፊ ክርክር አስነስቷል። ሩሲያዊው የፖለቲካ ተንታኝ ሰርጌይ ማርኮቭ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ስምምነት ሀገራቸው ላትቀበል የምትችልባቸውን ምክንያቶች አስቀምጠዋል። ከምክንያቶቹ ውስጥም የተኩስ አቁም ስምምነቱ የሩሲያ ጦር ግስጋሴን ለማስቆምና ተነሳሽነቱን ለመግፈፍ ያለመ በመሆኑ ነው ይላሉ። በተቃራኒው የተኩስ አቁሙ ለዩክሬን ተጨማሪ የጦር መሳሪያ ለማቅረብ ለማመቻቸት ነው ሲሉም ነው ያብራሩት ማለት ነው። እንዲሁም ሰፊ ወታደራዊ ቅስቀሳን ለመቀጠልና የዩክሬን የፖለቲካ አገዛዝ አፋኝነትና ጸረ ሩሲያ ተፈጥሮን ለማጠናከር በምዕራቡ ዓለምና በዩክሬን በኩል ጥቅም ላይ ስለሚውል ሩሲያ የተኩስ አቁሙን መቀበል የለባትም ሲሉ ለታስ የዜና ወኪልም ተናግረዋል ማለት ነው። ይህ ይባል እንጂ የዩክሬንና የአሜሪካ ልኡካን የመጨረሻ መግለጫ እንደሚያሳየው በሳውዲ አረቢያ የተደረገው ስብሰባ በአሜሪካ እቅድ መሰረት መካሄዱ ነው። አሜሪካ ዩክሬንን በፍጥነት ጦርነቱን እንድታቆም ማስማማት እንደሚያስፈልግ እንድትገነዘብ ግፊት ማድረግ ነበር አላማው። ግፊቷም ተሳክቷል። በምላሹ ዋሽንግተን ከዚህ ቀደም አግዳ የነበረውን የዩክሬን ወታደ ወታደራዊ እርዳታን ለመቀጠል ቃል ገብታለች። አሜሪካ ለዩክሬን ያቀረበችውን ጊዜያዊ የተኩስ አቁም ጥያቄ ለሩሲያም እንደምታቀርብ አስታውቃለች። የአሜሪካና የዩክሬን ከፍተኛ ባለስልጣናት ሳውዲ አረቢያ ጅዳ ከተማ በተኩስ አቁም ዙሪያ በተወያዩበት ጊዜ የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ የተኩስ አቁም ሐሳቡን ለሩሲያ አቅርበው አዎንታዊ ምላሽ እንደሚጠብቁ ተናግረዋል። የአሜሪካ ልዑክም ወደ ሞስኮ በማቅናት ከሩሲያ ባለስልጣናት ጋር ምክክር በማድረግ ላይ ናቸው። ዩክሬን የተኩስ አቁምና ውይይት ለማድረግ ዝግጁ ነች። ሩሲያ ይህንን ሐሳብ ውድቅ ካደረገች በሚያሳዝን ሁኔታ ለሰላም እንቅፋት የሆነው ማን እንደሆነ እናውቃለን ብለው ውጭ ጉዳይ ሚኒስተሩ ሮቢዮ ተናግረዋል። ኪየቭና ዋሽንግተን ከስምምነት ላይ የደረሱት ዩክሬን በሞስኮ ላይ በሰው አልባ አውሮፕላን ጥቃት ፈጽማ ሶስት ሰዎች ሕይወት ማለፉ ከታወቀ በኋላ ነው። ከአውሮፕላኑ ጥቃት በኋላ ሩሲያ በሰጠችው መግለጫ ዩክሬን አሁን ጦርነቱን ለማቆም ዲፕሎማሲያዊ ዘዴ ለመጠቀም ዝግጁ አለመሆኗን አመላካች ነው ስትል የዩክሬንን ድርጊት አውግዛለች። የዩክሬን ፕሬዝዳንት ቮሎዲሚር ዘለን ዜሌንስኪ ከአሁን በኋላ ሩሲያ ይህንን ጥሩ ሐሳብ እንትቀበል ማሳመን የአሜሪካ ተግባር ነው ብለዋል። ሁለቱም ልዑካን የአሜሪካና ዩክሬን ማለት ነው፣ ጦርነቱን ለማቆም በሚደረገው ድርድር ላይ ለመሳተፍና ድርድሩን በአስቸኳይ ለመጀመር ልዑካኖቻቸውን ለመሰየም ተስማምተዋል። ይህ በእንዲህ እያለ አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልትጥል እንደምትችል ፕሬዚዳንት ዶናልድ ትራምፕም ከሰሞኑ አስታውቀው ነበር። የአሜሪካ የተኩስ አቁም ስምምነት ለዩክሬን ጊዜያዊ እረፍት ብቻ ይሰጣል ሲሉም የተናገሩት የክሬምሊን የውጭ ጉዳይ ፖሊሲ ከፍተኛ አማካሪ የሆኑት ዩሪ ኡሻኮቭ ናቸው። ዩሪ ኡሻኮቭ በአሜሪካ ሐሳብ ላይ ለሩሲያ የዜና ወኪሎች ሪያና ታስ በሰጡት መግለጫ ሩሲያ ፍላጎቶቿንና ጉዳዮቿን ከግምት ውስጥ በማስገባት የረዥም ጊዜ እልባት እንደምትፈልግ ገልጸዋል። የታቀደው የተኩስ አቁም ለዩክሬን ኃይል ጊዜያዊ እረፍት ከማድረግ ያለፈ ነገር እንደማይፈይድም ነው የተጠቆመው። ሩሲያ አሜሪካ ጥያቄዎቿን ከግምት ውስጥ ታስገባለች የሚል ተስፋ እንዳላትና የሩሲያ ስጋትን ለአሜሪካ ተደራዳሪዎችም ማስተላለፉን አማካሪውም ተናግረዋል። አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልትጥል እንደምትችል ፕሬዚዳንት ዶናልድ ትራምፕ መናገራቸው ታዲያ የተኩስ አቁም ስምምነት ምክክሩን ተስፋ ቢስ ያደርገዋል እየተባለም ይገኛል። ሮይተርስ አሜሪካ ከሩሲያ ጋር ግንኙነቷን ለማደስ የተወሰኑ ማዕቀቦችን ለማንሳት እየተዘጋጀች መሆኑን ባለፈው ቢዘግብም ትራምፕ ከሰሞኑ በተረጋገጠ የማኅበራዊ ትስስር ገጻቸው በሞስኮው የባንክ ስርዓት ላይ ማዕቀብ ሊጣል እንደሚችል አመላክተዋል። ትራምፕ እንዳሉትም ሩሲያ ዩክሬንን እያወደመች በመሆኑ የተኩስ አቁም አሊያም ዘላቂ የሰላም ስምምነት እስኪፈረም ድረስ በሩሲያ ባንኮች ላይ መጠነ ሰፊ ማዕቀብ ለመጣል ማሰባቸውን አሳውቀዋል። በሌላ በኩል የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከሰሞኑ ኩርስኪን ጎብኝተዋል። የጦር አዛዦችንም አግኝተው አነጋግረዋል። የሩሲያ ወታደሮች 86 በመቶ አካባቢውን መልሰው መቆጣጠራቸውንና የዩክሬን ኃይሎችን ለማስወጣት የመጨረሻ ደረጃ ላይ እንደሚገኙ ፑቲንም አረጋግጠዋል። ዩክሬን ባለፉት ሶስት ቀናት ወደ ሩሲያ ኩርስኬ ክልል ያስገባቻቸው ወታደሮች በሩሲያ ከባድ የመልሶ ማጥቃት እየተፈጸመባቸው በከበባ ውስጥ እንደሚገኙም ሮይተርስ ዘግቦ ነበር። ቢቢሲ እንደዘገበው ደግሞ ክሬምሊን የተኩስ አቁም ስምምነቱን እያጠና መሆኑን አስታውቋል። ቀደም ሲል ትራምፕ የተኩስ ማቆም እድልን በተመለከተ አዎንታዊ መልእክቶች እንደ እንደደረሳቸው ተናግሮ ነበር። ይሁን እንጂ መልእክት ብቻ ዋጋ የለውም ነው ያሉት። ተግባራዊ ካልተደረጉም ሩሲያን ለመጫን በገንዘብ ወይም በማዕቀብ ነገሮችን ማድረግ እችላለሁ ሲሉ ተደምጠዋል። ይህ በእንዲህ እያለ ዩክሬን ከሰሞኑ በሩሲያ ላይ በፈጸመችው መጠነ ሰፊ የድሮን ጥቃት ቢያንስ ሶስት ሰዎች ሲሞቱ 18 ሰዎች ደግሞ መቁሰላቸው ተነግሯል ዩክሬን በ337 ድሮኖች ነበር ሩሲያ ላይ ጥቃት እየሰነዘረችው 91 ድሮኖችም ሞስኮን ኢላማ ያደረጉ እንደነበሩ የሩሲያው የዜና ኤጀንሲ ታስ ባወጣው መረጃ አመላክቷል። የሩሲያ መከላከያ ሚኒስቴር የድሮን ጥቃቶችን አስመልክቶ በሰጠው መግለጫም ሌሊት ሞስኮን ኢላማ ያደረጉ 91 ድሮኖችን ጨምሮ 337 የድሮን ጥቃቶችን አየር ላይ ማምከኑን አስታውቋል። ሌሊት አስር ሰዓት ላይ በተፈጸመው ጥቃት በርካታ ህንጻዎች መጎዳታቸውም ታውቋል። በሞስኮ የሚገኙ ኤርፖርቶች ምዝጋታቸውና የባህር ትራንስፖርት ነው የተገለጸው። የሰሞነኛ የዜና ትንታኔያችንን የተመለከተ ዝግጅት ነው ወደ እናንተ ያደረስን። መልካም ሁኑ እየተመኘን ሰሞነኛውን የመረጃ ምንጫችን እዚህ ላይ ቋጨን። ሰላም ሁኑ።